የትግራይና የአማራ ህዝቦች ለሰላማቸው በጋራ እንዲሰሩ የሀገር ሽማግሌዎች አሳሰቡ። በሰሜኑ የኢትዮጵያ ክፍል ግጭት ተከስቶ በነበረበት ወቅት ከትግራይ ክልል በግዳጅ የወጣን መኪና ከሶስት ዓመታት በላይ በመጠበቅ ለባለቤቱ የመለሱት የሀገር ሽማግሌዎች። የትግራይንና የአማራን ህዝብ ወዳጅነትን ለመመለስ ሊሰራ ይገባል ሲሉ ተናግረዋል። እርባና ቢስ ባሉት ግጭት ከሁለቱም ወገን በርካታ ወጣቶች ሞተዋል ያሉት የሀገር ሽማግሌዎቹ አሁኑ ሁለቱም ህዝቦች ለሰላማቸው በጋራ ሊሰሩ ይገባል ብለዋል። በትግራይ ክልል መቀሌ ከተማ ነዋሪ የሆኑት አቶ ህሩይ አብርሃ የሰሜኑ ግጭት በተጀመረ ወቅት መኪናቸው ለግዳጅ እንደወጣ ሳይመለስ መቅረቱን ተናግረው ከብዙ ፍለጋ በኋላ በአማራ ክልል ሰሜን ወሎ ዞን መቄት ወረዳ ፍላቂት ከተማ በህዝብ ጥበቃ ተይዞ እንዳገኙት አስረድተዋል። ወደ ፍላቂት ከተማ ሲገቡ ማህበረሰቡ በልዩ መልኩ እንደተቀበላቸው የተናገሩት ባለ ንብረቱ ፖለቲካን እንጂ ያጣላን የህዝብ ፍቅርን ያየሁት ሲሉም ስለ ማህበረሰቡ ተናግረዋል። የፍላቂት ከተማ የሀገር ሽማግሌዎች በበኩላቸው ዛሬ ላይ ባለቤቱን አግኝተን አደራችንን ማስረከባችን ለአማራና የትግራይ ህዝብ ለወደፊት ጥሩ ግንኙነት ፈጥር ነው ብለዋል። ይህም በግጭት ምክንያት የተለያየው የአማራና የትግራይ ህዝብ የራሱን ሰላም በራሱ እያስከበረ እንዲሄድ ጥሩ የሆነ በር ከፋች ነው ሲሉም ጠቁመዋል። ከትግራይ የአማራ ህዝብ ንብረት ካለ እኛም ማህበረሰቡን አስተባብረን እናስመልሳለን በሚል እየደወሉልን ነው ሲሉም የከተማ ነዋሪዎቹ ተናግረዋል። ጦርነት ምን ያህል አስከፊ እንደሆነ በዓይናችን ተመልክተናል ያሉት የሀገር ሽማግሌዎቹ ይህ ከዚህ በኋላ እንዳይደገም ሊሰራ እንደሚገባ አሳስበዋል። የፍላቄት ከተማ አስተዳደር ከንቲባ አቶ አንደበት ተስፋዬ እኛ በእጃችን ያለን ንብረት እንደመለሰን ሁሉ በተመሳሳይ ወደ ትግራይ የተወሰዱ ንብረቶች ሊመለሱ ይገባል ማለታቸውን በመጥቀስ ዶይቼ ቬለ ዘግቧል። ይህ ጉዳይ በተለያዩ የማህበራዊ የተሰር ገጾች ላይ ሲጋራ የነበረ ሀሳብ ሲሆን አንዳንዶቹ የከተማዋ ነዋሪዎች የሰሩት መልካም ተግባር ለህዝብ ታላቅ ተስፋ ነው ሲሉ አስፍረዋል። በየአካባቢው የሚከሰቱ ግጭቶችን ሁሉ የብሔርና የሃይማኖት ከማስመሰል መንስኤውን ማወቅ አለብን ሲል የሰላም ሚኒስቴር አሳሰበ። የህዝብ ተወካዮች ምክር ቤት የውጭ ግንኙነት እና የሰላም ጉዳዮች ቋሚ ኮሚቴ የሰላም ሚኒስቴር የዘጠኝ ወራት የስራ ፈጻጸም ሪፖርት ገምግሟል። የዘጠኝ ወራት የስራ ፈጻጸም ሪፖርቱን ያቀረቡት የሰላም ሚኒስትር አቶ መሐመድ ኢድሪስ ሚኒስትሩ በበጀት ዓመቱ 25 ሚሊዮን የህብረተሰብ ክፍሎችን ለማወያየት አቅዶ ከ18 ሚሊዮን የሚልቁትን ማወያየት መቻሉን ተናግረዋል። ሰላምን በዘላቂነት ለማምጣት ህብረተሰቡን ማወያየት ቀዳሚ ተግባር መሆኑን የገለጹት ሚኒስትሩ ሁሉንም በሚያግባቡና አብሮነትን በሚያጠናክሩ ጉዳዮች ዙሪያ መስራት እንደሚያስፈልግም አክለዋል። አቶ መሐመድ በየአካባቢው የሚከሰቱ ጥቃቅና ግጭቶችን ላይላዩን የብሔርና የሃይማኖት መልክ ያለው በማስመሰል በተዛባ ግንዛቤ ግጭቱን ከማስፋፋት ይልቅ የግጭቱን እውነተኛ መንስኤ መፈለግና መፍትሄ መስጠት የተሻለ መሆኑን ጠቁመዋል። ሚኒስቴር መስሪያ ቤቱ ዘላቂ ሰላምን ለማምጣት ከሃይማኖት ተቋማትና ከሌሎች ተቋማትና የህብረተሰብ ክፍሎች ጋር በቅንጅት እየሰራ እንደሚገኝም አስረድተዋል። ሚኒስትሩ በሪፖርታቸው አክለውም የአጋርና የባለድርሻ አካላትን ተሳትፎ በማጠናከር ተቋሙ እየሰራ መሆኑንና ሀገራዊ አንድነትንና አብሮነትን ለማጎልበት ከከፍተኛ የትምህርት ተቋማት ጋር የግንዛቤ ማስጨበጫ ስራዎችን መስራቱን እንደ መልካም አፈጻጸም አንስተው እነዚህ ተግባራት ተጠናክረው እንዲቀጥሉም አሳስበዋል። በተጨማሪም ሚኒስቴሩ የተቀናጀ የፋይናንስ አስተዳደር ስርዓትን በመዘርጋት የተመደበለትን በጀት በአግባቡ መጠቀሙን በሪፖርቱ መመልከቱን ጠቁሟል። በሌላ በኩል ቋሚ ኮሚቴው ባህላዊ የግጭት አፈታት እሴቶች ቀጣይነት እንዲኖራቸው ትኩረት እንዲሰጥና ለግጭት ተጋላጭ የሆኑ አካባቢዎችን አስቀድሞ በመለየት የግጭት ምንጮችን ከመገናኛ ብዙሃን ጋር በትብብር የማጋለጥ ስራዎች ላይ ትኩረት እንዲደረግ አቅጣጫ አስቀምጧል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ኖጎ በበኩላቸው ሚኒስቴሩ የአሰራር ስርዓቶችን በቴክኖሎጂ ለማዘመን የሰራቸው ስራዎች የሚበረታቱ መሆናቸውን ገልጸው የቅድመ ግጭት ትንበያ ስራዎች በጥናት ላይ የተመሰረተ ሆነው እንዲቀጥሉ አሳስበዋል።